እንደ ኢየሱስ ያለ መካከለኛ ስማ ታይቶ አይታወቅም፣ አይታይም ወደፊት። ኑሩም አያቅም አይኖርም። የኢትዮጵያ ኦርቶዶክስ ቤተክርስቲያን የጠላቶቻችን ኢላማ የምትደረገው ለሃይማኖታዊ ዓላማ እንዳይመስላችሁ። ነቢዩም ዝም፣ ፓስተሩም ዝም፣ ወንጌሉም ዝም፣ አዳራሹም ጸጥ። አትደንግጡ። በወልድ በኩል ነው ወደ አብ እምንቀርብ። ይህን ትምህርት ሰርፕራይዝ እያሉ እየነገሩ ለምንድን ነው ግን በራሳችሁ የምትቀልዱት? ግን የምሬን እኮ ነው፣ ፕሮቴስታንት ወንድምና እህቶች መላከ አብሄሽን ዲያቆን ኢንስፔክተር ዳዊት አለማ፣ ይኸው ያለ ጂሃድ፣ ያለ ትግል ሙስሊሞች በነፃነት የትም ቦታ ሆነው ጌታ አላህን ማምለክ አይችሉም። ክርስቶስ ይብላላችሁ፣ እንዲህ ናችሁ። እንግዲህ በእርግጥ እስልምና ሰላማዊ ሃይማኖት ነው ለማለት ይቸግራል። በተለይ ሰሞኑ ሙስሊም ወገኖቻችን ነቢያቸው መሐመድ በጀነት ታገናግል ሴቶችን ታገባላችሁ ብሎ የሰጣቸውን የተስፋ ቀን የራቀባቸው በሚመስል መልኩ በጅሃድ ሰበብ የቅያማን ቀን ለማቅረብ ቸኮሉ ይመስላል። እንግዲህ ሰሞኑን ተፈጥሮ በነበረው ጉዳይ ይህ ሐሰተኛ ነቢያቸው በከሃዲዎች ላይ ፈጽሞ ያላቸውን ድርጊት በስመ ቅዱስ ጦርነት ለመፈፀም ሲዘጋጁም ተመልክተናል። እንግዲህ እነዚህ በክፉ መናፍስ የተያዙ ሰዎች ድርጊቱን ደግሞ የፈጸሙ ክርስቲያኖች ናቸው ሲሉ ተደምጠዋል። እንግዲህ ድርጊቱ ማን ሊፈጽሞ እንደሚችል ለማወቅ ከሁለቱ ሃይማኖቶች ከፈጣሪ የተሰጣቸውን ትእዛዝ እንመልከት። እስልምናው እራሱ የሆነው አላህ በቁራኑ ላይ እንዲህ ሲል ተናግሯል። በሱራ ሁለት መቶ ዘጠና ሶስት ላይ ሁከት እስከማይገኝና ሃይማኖት ለአላህ ብቻ እስከሚሆን ድረስ ተጋ ተገደሏቸው ከለክሉ ወሰንን ማለፍን በበዳዮች ላይ እንጂ የለም ብሎ ተናግሯል ማለት ነው። በዚህ ቃል መሰረት እንግዲህ መሐመድም ሆነ የእሱ ተከታዮች ሰሃባዎች ደግሞ ይህን ሲተገብሩ ነበረ። በሳይ አልቡካሪ 25 ላይ የአላህ መልእክተኛ እንደዚህ ብለዋል። ሰዎች ከአላህ በስተቀር ማንም ሊመለክበት መብት እንደሌለው እና መሐመድ የአላህ መልእክተኛ መሆናቸውን እስኪመሰክሩና መሰከሩና ሶላትንም በትክክል በመስገድ የግዴታ መጽዋትን እስኪሰጡ ድረስ እንድዋጋ ታዝዣለሁ። ይህንም ቢያደርጉ ነፍሶቻቸውና ንብረቶቻቸውን ከእኔ ያድናሉ፣ ከእስምና ህግጋቶች በስተቀር ከዚያም በአላህ ሂሳቦች ይፈጽማሉ ብሎ ተናግሯል ማለት ነው። ስለዚህ እንግዲህ በስመ ሰላማዊ እምነት ተሸፍነው ይህ የእስልምና እምነት ታዲያ ይህኛው መገለ እውነተኛ ከአምላክ ነው ወይ? ስልጣናዊ ትእዛዝ ነው መቼት ፍርዱ ለእናንተ ትችዋለሁ ማለት ነው። የክርስትናችን እራስ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ አምስት ቁጥር አርባ አራት ላይ እንዲህ ሲል ተናግሯል። እኔ ግን እላቸዋለሁ በሰማይ ላለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁንም መርቁ፣ ለሚጠሏችሁም መልካም አድርጉ፣ ለሚያሳድዷቸውም ጸልዩ። እርሱ በክፎቹና በበጎቹ ፀሐይ ያወጣልና ጻድቃንና በኃጢአተኞች ላይም ዝናቡን ያዘንባልና ብሎ ተናግሯል እና ሙስሊም ወገኖቻችን ከዚህ ከዚያ ጋር ንንታዊ አስተምሮ ወታችሁ ወደ ብርሃኑ ኑ ስንል እንጠይቃለን ማለት ነው። ሰላም ቆይ። አሁንም የምርም ትምህርቴ ከመጽሐፍ ቅዱስ የተቀዳ ነው። የማምንበት እምነት እኮራበታለሁ። ኦኬ፣ ያለ ጥርጥር መጽሐፍ ቅዱሳዊ ነው ብለህ የምታመን ከሆነ በየትኛውም ቤት ምክንያቱ ክሁ ውስጥ ምናምን ምክንያት እንዳይሆን አንተ በፈለግከው ቤት ከፈለክ የውን ማኛም በል ከፈለክ ማን ነበረ ያ እንትና ቴዲ ሀዋሳ ቤት በፈለከው ቤት ሊሆን ይችላል። ጥምቀት የምርም የሰው ስራ ነው ወይስ ደግሞ የእግዚአብሔር ስራ? በተለይ ጥምቀት ለድህነት ነው የሚለው የሰው ስራ እንጂ የእግዚአብሔር አይደለም የመጽሐፍ ቅዱስ ትምህርት አይደለም የሚል ሐሳብ ስላነሳ በዚህ ርዕስ በምትፈልግበት ቤት አሴ ሞዴሬተር አድርገ ድጋሚ የውይይት ጥሪውን አቀርብላለሁ። ፎቶ ደግሞ እኔን በውስጥ በጽፍልኝ፣ እኔ ልክላለው ማለት ነው። ይሄ ፎቶ አሪፍ ፎቶ ልክላለው፣ ችግር የለውም፣ አያሳስብም። እና ተወዳጆች፣ ማንም በአይናችን አይመጣም። ማንም ማለት ነው፣ ማንም በይዋዴ አይመጣብንም። የምሬን ነው ምነግራችሁ። የፈለገው ማድረግ ትችላላችሁ፣ የፈለገው ማለት ትችላላችሁ። ማንም ግን ወንድማችን የዋህድ አይመጣ። እስከ ጥግ እንሄዳለን፣ እስከ ማንኛውም ነገር ማለት ነው። ውይይቱን ከፈለገ እንደ ማንኛውም ተራጴንጤ ይወያያል። ውይይቱን ግን ካልፈለገ፣ እንደዚህ ግባ፣ እንደዛ ገባ፣ የትኛውም የምትደበቅበት ቀሚስ አይኖርም ማለት ነው። ያው ፍሬንድን ስሙን ጠርታከዋል። እንግዲህ እዛ ስም ላይ መደበቅ ትችላለህ። ማለት ግን ፈጽሞ በፎቶ አትደበቅም። በውሃዴ ፎቶ አትደበቅም። እንልክልሃለን ካሰኘ ማለት እንጂ ውይይት ተፈርቶ እኔ የውሃዴን ፖስት አረጓለው አንተም ፖስተው እንትም ፖስተው የሚባል ተረት ተረት የለም። ብዙ መደበቂያዎች ነበረ በታቦት ተዋይ ስትባል አመጣጡን አልክ በመስቀሉ ቅዱስ ነው አይደለም የሚባለውን ተጠየቅ፣ አመጣጡን ብለህ ተሻውዳል። አሁን ግን እንግዲህ በቅዱስ ጥምቀቱ የሰው ስራ ነው አይደለም የሚለውን እንደው በዮሐዴ ፎቶ እደበቃለሁ ብሎ ማለፍ አይቻልም፣ እና አድርሱለት። እኔ ኢየሱስ መካከለኛ ነው አይደለም ካልን በፍጥረት ታሪክ እንደ ኢየሱስ ያለ መካከለኛ ታይቶ አይታወቅም፣ አይታይም ወደፊት። ኑሮም አያውቅም አይኖርምም። እንደ ኢየሱስ ያለ መካከለኛ፣ እንደ ጌታችን ያለ መካከለኛ ተሰምቶ አይታወቅም። በቃ እሱ የመጨረሻው የመጨረሻው መካከለኛ፣ እሱ በቃ አለቀ። እንደ ጌታ ያለ መካከለኛ አይኖርም፣ ኖሮ አያውቅም፣ አይኖርም ወደፊት። ሃሌሉያ። ስለዚህ መጽሐፍ ሲናገር ምን ይላል? በመጀመሪያ ቆሮንቶስ መልእክቱ መራፍ ለቁጥር አምስት ላይ ጳውሎስ ምናለ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለ መካከለኛ ደግሞ አንድ አለች፣ እርሷ ማርያም ናት ይላል አይልም? የሚለውን ምንድን አሁን ሜታችን ሜታችን መካከለኛ ምናምን ይሏታል፣ በውጪው ዓለም ትባላለች። አሁን እሱ ላይ የታየው ግን ከዛ ክፍል አንጻር ግን ምን ይላል? አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለ መካከለኛ ደግሞ አንድ አለ እርሱም ሰው የሆነው እሺ ክርስቶስ ኢየሱስ ነው። አንድ መካከለኛ አለ እርሱም ሰው የሆነው ክርስቶስ ኢየሱስ በእግዚአብሔርና በሰው መካከል ያለ ኧረ፣ እንደዚህ ብሎ ጳውሎስ እያስተማረ አንተ ነ ጳውሎስን ነው ኒዮፕላቶኒስትን ብለህ የምትናገረው? በጌታ እመንኝ። በአንድም ሰው በኩል መቅረብ አይቻልም ወደ እግዚአብሔር አ በአንድም ሰው በኩል ወደ አብ መግባት አይቻል አሁን ምን ማለት መሰለ፣ ይሄ ጻድቃን ሰማዕታት አማላጄ እከሌት አማላጄ እከሌ አማላጄ በመካከል ገብተሽ አስታርቂኝ ስሪልኝ፣ ፍጠሪልኝ የሚባለው የኦርቶዶክስ አካሄድ በሙሉ ዶጋ መዶነ፣ አፈር ድሜ በላ ማለት ነው። እየሰማኝ ነው። መካከለኛ ኢየሱስ ብቻ መሆኑን ኦርቶዶክስ ብታምን ብታምንና ብታስተምር እንደ ጉልቻ እንጀራ የጣደችባቸው ጉል እንደ ጉልቻ ያስቀመጠቻቸው ብዙ አይነት ሐሰቶች ይፈርሳሉ ማለት ነው። መድረሻ ያጣሉ ማለት ነው። ለምን? አንድ ነው አማላጅ፣ አንድ ነው አስታራቂ፣ አንድ ነው መካከለኛ። አንድ ነው ይኸው እንደምታየው፣ መካከለኛው አንድ ነው አለ። እሱም ሰው የሆነ ክርስቶስ ኢየሱስ ነው። ስለ ሁሉ ነፍሱን ቤዛ አሳልፎ ሰጠ። ይህም በገዛ ዘመኑ ምስክርነቱ ነው። አሁን ኢየሱስ ነው አማላጅ ኢየሱስ ነው መካከለኛ የሚለው ትምህርት የማይዋጥላቸው በዙሪያው ያጠራቀሙት ብዙ አይነት መካከለኞች እልፍ አእላፍ መካከለኞች ስላሉን። መጽሐፍ ቅዱስ ግን መካከለኛ የሚለው አንድ ነው፣ እርሱም ክርስቶስ። አናቲ ይፈነዳታል እንጂ አትገባም ወደ አብ በሌላ ሰው በኩል። ማርያም፣ ሚካኤል፣ ገብርኤል፣ ተክልዬ፣ አቡ የምትለው በሙሉ መካከለኛ ሊሆን አይችልም። this is the truth የተጮኸበት ትሩዝ ይሄ እኮ ነው። እውነት እያፈራ ያለው እየተገለጠ ያለው እውነት ይሄ ነው። አያስደንቅም ወገኖቼ፣ አያስገርምም ወይ? ኦ ሃሌሉያ! የኢትዮጵያ ኦርቶዶክስ ቤተክርስቲያን የጠላቶቻችን ኢላማ የምትደረገው ለሃይማኖታዊ ዓላማ እንዳይመስላችሁ፣ ሃይማኖተኞች ስለሆኑም እንዳይመስላችሁ፣ አይደለም። ኢትዮጵያ ውስጥ ካሉ በተቋም ደረጃ በኢንስቲቱሽን ደረጃ ካሉ እድሜ ጠገብ ተቋማት መካከል የኢትዮጵያን ኦርቶዶክስ ቤተክርስቲያን ተዋህዶ ቤተክርስቲያን የሚያክል የለም። የእምነት ጉዳይም አይደለም። እኔ እዛ ቴዎሎጂ ውስጥ አልገባም ብዙም የዛ ሰው አይደለም። ዋነኛ ፐርፖዙ ፖለቲካል። ይሄን ስርዓት ያለው ህዝብ፣ መስመር ያለው ህዝብ፣ እረድ ያለው ህዝብ፣ ለህሉናው በጋራ የሚነሳ ህዝብን መፍጠር የቻለችው ማቆየት፣ ማንበር የቻለችው የኢትዮጵያ ኦርቶዶክስ ቤተክርስቲያን ስለሆነች ነው ኢላማ የተደረገችው አፄ ምኒሊክ ኢትዮጵያን መልሶ ግንባታ ስራ የሰሩት ቅኝ ግዛትን በክንዱ የተቋቋመ ህዝብን ይህዝብ። ስለዚህ የአድዋው ታሪክ ዝም ብሎ የጦርነት ታሪክ ዝም ብሎ የማሸነፍ ታሪክ ብቻ አይደለም፣ ብዙ ትርጉም ያለው ነገር ነው። ያ የሆነው ለምንድን ነው ብላችሁ ጥያቄ ያነሳት እንደሆነ ስፋት ያለው፣ መሪ ያለው፣ የሚታዘዝ፣ የሚመራ፣ የሚያዳምጥ፣ የሚከተል ስትራቴጃይዝ የሚያደርግ ህዝብ ስለነበረም ይሄ ስርዓት እንዲተከል ይሄ ስርዓት ያለው ይሄ ሰልፍ ያለው ህዝብ እንዲኖር ትልቁን ምናምን ሚና የተወጣችው የኢትዮጵያ ኦርቶዶክስ ቤተክርስቲያን። አትደንግጡ፣ በወልድ በኩል ነው ወደ አብ የምንቀርብ። ይህን ትምህርት ሰርፕራይዝ እያሉ እየነገሩ ለምንድነው ግን በራሳችሁ የምትቀልዱት? ግን የምሬን እኮ ነው ፕሮቴስታንት ወንድምና አቶቼ እ ነብዩም ዝም፣ ፓስተሩም ዝም፣ ወንጌሉም ዝም፣ አዳራሹም ጸጥ። እናንተ ቆይ ቆይ፣ እኔ የምለው ማለት ነው፣ ሰሞኑን አይታችኋል። እነ ኢየሱስ ያድናል፣ መዳን በሌላ በማንም የለም፣ ወንጌል ስለ ልዩ ስለ ኢየሱስ ነው። ሰሞኑን ምንም አይነት ወንጌል ሰምቻ አላውቅም። የት ሄዱ ወገኖቻችን? የት ሄዱ እናንተ ሜክሲኮ አደባባይ ጭር ብሏል። መስቀል አደባባይ ጭር አሽሉ በቀደም አግኝቻቸዋለሁ የመስቀልለት እንጨት ነው ጣዖት ነው ሲሉን ነበረ። ከዛ በኋላ ይህችን አራት ቀን አላየኋቸውም። የት ሄዱ እናንተ? ክፉ ናችሁ፣ አሳሰባችሁ እኔ ብለው ማለት ነው። እዚህ ሀገር ላይ ወንጌል የሚሰበከው ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ነው እንዴ? ለመስቀል ብቻ ነው እንዴ ወንጌል የሚሰበከው? ለገና ለፋሲካ ብቻ ነው እንዴ ወንጌል የሚሰበከው? ለጥምቀት በዓል የቃል ኪዳኑን ታቦት አጅበን አደባባዩን ሞልተን ስንዘምር ብቻ ነው እንዴ? ወታችሁ ኢየሱስ ያድና ታቦት ጣዖት ነው ገብርኤል ሚካኤል እያለ እና ወንጌል ትዝ የሚላችሁ ጣዖት ትዝ የሚላችሁ ኦርቶዶክስ ጥምቀትን ስታከብር ነው። ኦርቶዶክስ ግንቦት አንድ ቀን እመቤታችን ተወለደች ሲባል ነው ጣዖት ትዝ የሚላችሁ። እዚህ ሀገር ላይ እኮ በጣም ብዙ የእስልምና እምነት ተከታዮች አሉ። ረመዳንን ያከብራሉ። የነብያቸውን ልደት የሚያከብሩም አሉ። የእነሱ ቀን እኮ አፋችሁ ይለጎማል፣ ጉሮራችሁ ይዘጋል። ያኔ ወንጌል አሰብኩ። እንግዲህ ሰሞኑን ደግሞ በጣም በደመቀ ሁኔታ የዋቀ ፌታ በዓል ተከብሯል። ታዲያ አጠዋችሁ? ለወትሮ አደባባዩን ትሞሉት ነበር። ወንጌል ይዛችሁ ይሰበራል፣ ይናዳል። ይት ሄዳችሁ ለምንድን ነው የማይሰበረው? ለኦርቶዶክስ ብቻ ነው እንደሚሰበረው በየአዳራሻችሁ ታምረ ማርያምን ይዛችሁ ገድለ ተክለ ሃይማኖትን እያነበባችሁ ስታንጓጥጡ ስትሳደው የነበራችሁ ሰዎች፣ ምነው አዳራሻችሁን ዘጋችሁት? ምነው ምላሳችሁ ጉሮራችሁስ ተጣበቀ? መዳን በማንም የለም። ኢየሱስ ያድናል። ይሄ የምስራችን የሚያስፈልገው ለኛ ለባለ ማተቦች ብቻ እንደሆነ አናውቅም። አስቸገርናችሁ። አጣወት እያመለከ እና ገረማችሁኝ፣ ደነቃችሁኝ። እኛ ግንቦት አንድ የመቤታችን ልደት ስናከብር ጣዖት አምልኮ ነው፣ ቃልቻ ኮርቻ አኩቻ ነው ትላለ። ምነው ሰሞኑን ይችን አራት ቀን ጠፋችሁ? መቼም ታምረ ማርያምን ገልጦ ድርሳናትን ገድላትን ታምራትን ገልጦ የተቸ ሰው ይሄን መቼም አልሰማውም አትለኝም። አል ንቅለ ተከላ መልካም ወጣት ካራቴ ምናምን ይችን ነገር አልሰማችሁ። ኢየሱስ ኢየሱስ ክርስቶስ ማስተማር በሚጀምርበት ጊዜ ምንም ከዋቅፈና የተለየ ነገር አላስተማረም። ምንጩም ምንጩም ከዛ ስለሆነ የኢየሱስ ክርስቶስ አስተምህሮት ከዋቄፈና የተቀዳ ነው እያሉ ነው ዶክተር። የዚህ ሰውዬ ሀሳብ አይፈርስም፣ አይናድም። ምክንያቱም እና የመናፍቃን ፓስተሮች፣ ነቢያቶች፣ አገልጋዮች ማኔል ቴቄል ፋሬስ ተመዝናችሁ ቀላችሁ ተገኝታችኋል። ወንጌልን በዚህ ደረጃ መሸቃቀጥ! አይ ግድ የለም እች ቀን ትለፍ። አይ ጥምቀት ሲመጣ መስቀል ሲመጣ እና ምን ያህል አስመሳዮች ምን ያህል ፎጋሪዎች እንደሆናችሁ ወንጌላዊነት ሳይሆን እናንተ ላይ የሚታየው አስመሳይነት እንደሚታይ በእርግጥ አስመስክራቸዋል። እና አትጥፉ ሌላ ጊዜ ከግንቦት አንድ እስከ ግንቦት ሰላሳ ቢዚ እንደምትሆኑት መስከረም ማል ላይ ብቅ ብቅ በሉ። አትፍሩ እነዚህ ነብይነኝ ፓስተር ነኝ ባዮች ምን ያህል ኦርቶዶክሳዊ ጥላቻ እንዳላቸው ማረጋገጫ ይሄን የተደበቁ የጠፉችን ሰሞን ነብዩም ዝም፣ ፓስተሩም ዝም፣ ወንጌሉም ዝም፣ አዳራሹም ጸጥ ጥምቀት ቢሆን ስትሳደብ ትላል። በሉ እንግዲህ አሁን አልፎላችኋል። እች ሶስት ቀን አልፎላችኋል። ውጡ አደባባይ ላይ አሁን መዳም በማን የለም። ኢየሱስ ያድናል። ማርያም፣ ገብርኤል ለለለለ ብራም ፒሪሪ ብራም። በሉ ውጡና ውጡ አሁን አልፎላችኋል። ውጡና አደባባይ ላይ ኦርቶዶክስን ተሳደቡ፣ ተቹ እንዳሻቹ፣ ፈቀደንላችኋል። ሶስት ቀን ተጨነቃችሁ አይደል? አይዟችሁ መላከ ዚአብሔር ዲያቆን ኢንስፔክተር ዳዊት አለማየው ይኸው ቤተ ክርስቲያን ከወንጌል አስቀድሞ ያለውን ምስባክ ይልልናል እና ያለን እስኪ እንመለከታለን አጠገባችን ሊቃውንቶች ስላሉ ማለት ነው የታየን

ተአምሩ ከመሄር እግዚአብሔር ያያሉ መልአክ የመጋቢው ብሉ የቅሩብ እግዚአብሔር የቅዱስ ሚካኤል መስፋት ነው እናመሰግናለን ምንድን ነበር ያለው ዶክተር ትርጉሙ ምንድን ነው እንግዲህ ነቢየ እግዚአብሔር ዳዊት ያለውን ነው ይታየን መልአክ እግዚአብሔር አውዶሙ ለእለ ይፈርህዎ ወያድኅኖሙ ጣዕሙ ታይምሩ ከመ ኄር እግዚአብሔር የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል፣ ያድናቸውም ማል ካለ በኋላ እግዚአብሔር ቸር እንደሆነ ቀምሳችሁ እወቁ ያለውን የዳዊትን ምስባክ ነው። ዲያቆን ኢንስፔክተር ዳዊት በዜማ ያሰሙን። እንግዲህ የዳዊትን ምስባክ በኢንስፔክተር ዳዊት ሲዜም አርባ ምንጭ ላይ መስማት ለእኔ አስገራሚ ነው። እንግዲህ መንፈሳዊነትን የተላበሱ ሀገርን የሚወዱ ሀገርን የሚያገለግሉ እንደዚህ ማየት በራሱ እጅግ በጣም የሚያስደስት። አርባ ምንጭን ሳስብ አንዱ ደግሞ ትውስታ፣ የዛሬውን ጫካ ውስጥ ስንጎበኝ ካገኟቸው በድንገት ካጋጠሙ አስደናቂ ክስተቶች እንዳንዱ ቆጥረዋለሁ። ኢንስፔክተር ይህንን የመሰለ ድምፅ አላቸው። አትደንግጡ፣ በወልድ በኩል ነው ወደ አብ የምንቀርብ። ይህን ትምህርት ሰርፕራይዝ እያሉ እየነገሩ ለምንድን ነው ግን በራሳችሁ የምትቀልዱት? ግን የምሬን እኮ ነው። ፕሮቴስታንት ወንድምና እህቶች ለምንድን ነው ግን እንደዚህ የምትሆኑት? የምሬን እኮ ነው። አሁን ይህ ትምህርት ለእኛ ሰርፕራይዝ ሆኖ ነው? አትደንግጡ፣ አትደንግጡ የምትሉት እንዴት ያለ አለመታደል ነው ግን ለምን ነው የክርስቶስን የማዳን ሥራ የማስታረቅ የምልጃ ሥራ መካከለኝነቱን ወስዳችሁ ለቅዱሳኑ ሰታችሁ ከምትወዱት ጌታ ጋር ተነጣጥላችሁ የምትኖሩት? አምላክ እንደሌላችሁ ሆናችሁ የምትኖሩት? አሁንም የላችሁም። ይህ የመካከለኝነት ሥራ ለክርስቶስ የተሰጠው ወይም መካከለኝነትን የተቀበለው ክርስቶስ በስጋ ተገልጦ አደለን? አብ ነው በስጋ የተገለጠው? መንፈስ ቅዱስ ነው በስጋ የተገለጠው? እንዲህ ሲባል ግን አብ በወልድ ህልው አይደለም፣ ወልድ በአብ ህልው አይደለም፣ መንፈስ ቅዱስም እንደዚሁ። ምን ሆናችሁ ነው ግን በራሳችሁ የምትቀልዱት? ቅዱስ ጳውሎስ በአንደኛ ጢሞቴዎስ ሁለት አምስት ላይ መካከለኛው ብሎ የተናገረው ታዲያ አብን ነው። በስጋ የተገለጠው የተጨበጠው እሱን ነው። ቀራንዮው አደባባይ ላይ የተሰቀለው እሱን ነው። እንዲህ ሲባል ግን በስጋ አብ ባይገለጥም በወልድ ህልው አይደለም፣ ወልድ በአብ ህልው አይደለም፣ መንፈስ ቅዱስ በአብም በወልድም ህልው አይደለም። መካከለኛ የተባለ የተሰጠው ታዲያ በሰውና በእግዚአብሔር መካከል እርቅን ሊፈጽም የመጣው ማነው ታዲያ? ለዘላለም አስታርቆን ተፈጸመ ብሎ አንድ ጊዜ ምልጃን አቅርቦ የሄደው አስታርቆን ወልድ አይደለን? አሁን ይሄ አይን አታውቁን? ለምንድነው በራሳችሁ የምትቀልዱት? የክርስቶስን የማዳን ስራ፣ የሊቀ ካህነት ስራ፣ የአስታራቂነት ስራ ወስዳችሁ ለቅዱሳኑ ሰጣችሁ። እኛ ቅዱስ ሚካኤል፣ ቅዱስ ገብርኤል እናታችን ወላዲተ አምላክ፣ ቅዱሳን ሰማዕታቱ ወደ አብ አገቡናል። በእነርሱ ደም ነው የገባ ነው። ለምንድነው በራሳችሁ የምትቀልዱት? ይህ የክርስቶስ የማዳን ሥራና የምልጃ ሥራ ከእግዚአብሔር ጋር ያስታረቀን ራሱ እግዚአብሔር ሆኖ እርቅን ያስፈጸመልን ወልድ ክርስቶስ እሱ የሠራው ሥራ በእናንተ ላይ ተፈጻሚ እንዲሆን ይህ ክርስቶስ ተብሎ ስም የተሰጠው አካል ቤተ ክርስቲያን ሰርቶ ሄዷል። ያችን ቤተክርስቲያን ለመጠበቅ የተደረገ ጉባኤ አለ፣ የኒቅያ፣ የቁስጥንጥንያ የኤፌሶን ጉባኤ። በዚህ ጉባኤ ውስጥ የተወገዙ መናፍቃን አሉ። ሰው ይዘው የወጡት አሪዎስ አሪዎሳውያንን፣ ንስጥሮስ ንስጥሮሳውያንን ይዞ የወጣው በስም ሃይማኖት የራሳቸውን እምነት ዶግማ እየመሰረቱ ማለት ነው። ሉተር ደግሞ ትናንትና ከሮም ቤተክርስቲያን ወጣ፣ ሉተራውያንን ይዞ ተቆርጣችሁ ወደቃችሁ። ያ የምልጃ ስራ ያ የማስታረቅ ስራ ለዘላለም አንድ ጊዜ የተፈጸመው በእናንተ ፍሪ ዊልነት ወይም ደግሞ በነፃ ፈቃዳቸው አማካኝነት ወጥታችኋል ከህብረቱ። እናንተ እኮ የክርስቶስን አስተምሮ ተቃውማችሁ የቆማችሁ ናችሁ። በማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ ይህ ስለናንተ የሚቆረሰው ስጋዬ ነው እያለ የሰጠውን ይህ ስለናንተ የሚፈሰው የአዲስ ኪዳን ደሜ ነው እያለ የሰጠውን እኮ አትቀበሉትም ኖ መታሰቢያ ነው ብላችሁ እኮ የምታልፉት የዘላለም ህይወት የሚሰጠው፣ በዮሐንስ ወንጌል ምዕራፍ 6 ከቁጥር 53 ጀምሮ ያለው ስጋዬን የሚበላ ደሜን የሚጠጣ የዘላለም ህይወት አለው፣ እኔ በእርሱ እርሱ በእኔ ይኖራል ያለው እርሱን እንኳን ተቀበሉ እናንተ። ኖ ጥምቀት ለድኅነት ያመነ የተጠምቀ ይድናል፣ ያላመነ ግን ይፈረድበታል የሚለው ማርቆስ ወንጌል ምዕራፍ 16 16ን እሱን እኮ ኤችቶ ኦ ብላችሁ እኮ ነው የምታልፉት። የመንፈስ ቅዱስ ስጦታ ልጅነትን ስላልተሰጣችሁ ሁል ጊዜ አምሯችሁ በእናንተ ውስጥ ያለው መንፈስ ስለ ራቀ ማለት ነው። ልትቀበሉት አትችሉም። አለመታደል ይባላል። በራስ ፈርዶ መቀመጥ ይባላል። ይሄ እንዴት እንደምታሳዝኑኝ እንደው በእግዚአብሔር ፊት የምሬ ነው። በጣም ነው የምታሳዝኑኝ። ደግሞ መጽሐፍ ቅዱስ ስለምታነብኩ ነው። ሙስሊሞቹ ምናምን እኮ አልፈርድባቸውም፣ ይህ ነው አልፈርድባቸውም። ሲጋቱት ያደጉ ስለሆነ መጽሐፍ ቅዱስን ሰው ይዞ እንዲህ ይሆናል። በእውነት እኔ ምን እላለሁ? እግዚአብሔር አምላክ ልቡናችሁን ይመልስ። ሌላ ምን ይባላል? ሰላመ ክርስቶስ ከሁላችሁ ጋር ይሁን፣ ከሁላችንም ጋር ይሁን።